ጉዞቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጠዋቱ ተገኝተናል ማለት ነው። ዛሬ ጉዟችን ወደ ጓደኞቻችን ልናገኝ ነው። ሰው ከኛ ጋር አብራችሁ ትውላላችሁ እንደምት እንደምትመለከቱት እንግዲህ ስጋ ታዟል። እነ ናቲ እና ይሴ ጓደኞቻችን ኒወርዲ እንዳለ ከስጋ ያውጡ እውነቱ ሰታገፉ ይቅር በሉኝ። እንግዲህ በስመ አብ ከዛ ምሳ ከበለን በኋላ ትንሽ ኬክ በልተን እንግዲህ ተለያየን ማለት ነው። እዚጌ የነበረው ሰንሻይን እንዴት እንደሚያምር ቪዲዮ ላይ ብታዩት፣ እንዲሁ ራሱ ለቫይባችሁ ራሱ እንዴት ደስ እንደሚል ብታዩት፣ ዋው በጣም ነበር የሚያምረው። ተመልከቱኝ ምን አማራጭ አለኝ? በገዛ እጄ ገብቼ አይ ተይ እስኪ አንዴ ዳ ከግርግዳ ጋር አንዴ ከስፖቂያ ጋር ልቤ ነው ምታንተ ለጥዩ ልቤ እንደ ተጋጨ ጠሪው የግዴታ በአካል መገጨት የለብኝም። አያቻት አይደለ ሲስተር። እንግዲህ እኔ ሰነዳ በጣም አዛ ነው ምታረገኝና፣ ያው ለዚህ ፍራሃቷ ራት ጋበዝኳት። እየመሸብ ስለነበረ ለምን ሲኒማ እንገባም ተባባልንና አባባዬ የሚል ፊልም ወይ ደግሞ ድራማ በዚህ ሰዓት ይታይ ነበረ። ሰው አበባ ይነትልይ ብለን ገባን። እውነት ለመናገር ፊልሙ ውስጥ አልቀረጽንም፣ ምክንያቱም ያው መቅረጽ አይቻልም ኦፍኮርስ። ግን በአጭሩ የምነግራችሁ ነገር ቢኖር በጣም መጀመሪያው በጣም አሪፍ ፊልም ነው መጀመሪያው። ከዛ በኋላ ግን በጣም በጣም ከይቅርታ ጋር የኔ ፐርዘናሊ እንትን ነው ኦፒኒየን ነው ምንም አልተመቸኝም። ከዛ በኋላ ያለው ፓርት በጣም እንትን አለ። የሆነ ዘገየ፣ በጣም ዘገየ፣ እየተቀራፈ እየተቀራፈ በጣም ነው። መጀመሪያ አክሽን ያለበት መስሎኝ ነበረ። ከዛ በኋላ ግን አይደለም ሰው የተመቻችሁ ካላችሁ ያያችሁት ካላችሁ ኮሜንት ላይ ጻፉልኝ። ምናልባት የአስተሳሰብ የተቀበልኩበት ወይ ሌላ ይሆናል። ሰው ሌላ ደግሞ አሪፍ ድራማ አለ ይሄንን ሳታዩላት ገቢ ካላችሁኝ እኔ መግባት ፈልጋለሁ። እኔ አይ ነው የኢትዮጵያ ሲኒማ ካየው ያው በመጣው ቁጥር አንዲ ያለው ግን አንዴ ብቻ የተመቸኝ የባባ ያለበት ፊልም ነበረ፣ እርሱን አሁን ስለጠፋብኝ ነው። ከዛ በኋላ ግን ያው የሚወጡት ፊልሞች ትንሽ ትንሽ ትንሽ ቅር ብሎኛል እና አሪፍ ፊልም ካላችሁ እናንተ ሰጀስት የምታደረጉኝ ንገሩኝ ገብቼ እንዳየው ማለት ነው ሰው እንግዲህ ይህንን ፊልም ካየን በኋላ ጉዞ እንግዲህ በሚቀጥለው ቀን የምናካሄደው ይሆናል ማለት ነው ያስ እንዴት እንደምታምር በስማም እንዴት እንደምታምር ይሄ ከለር በጣም ሄዶባታል እኔ ብነግራት አትሰማም እሷ ደግሞ ለመጀመሪያ ነው ሌላ ከለር ጸጉር ስታረግ ማለት ነው ኢቭን አርግታ አታውቅም ሌላ ጸጉር ሰው ከማራባት ኮሜንት ላይ ጻፉላት ንገሯት በሪጋታው እንግዲህ በአዲስ አትሞስፌር ወይ ደግሞ በአዲስ መንፈስ ወደ ወንጪ ንሄዳስ ብላል ማለት ነው። ወንጪ በእርግጥ ሄጄ አውቃለሁ ከዚህ በፊት። ግን እውነት ለመናገር አሁን የሄድኩበት ወይ እና ባል ተሄድኩበት ወይ ሙሉ ለሙሉ ያየሁት ነገር ስለሌለ ብዬ ስላመንኩ ደግሜ ሄጃለሁ ማለት ነው። ሰው ቪዲዮ እንደሚመቻች ተስፋ አድርጋለሁ። እናንተ እንጆ እንደምታደርጉ ተስፋ አድርጋለሁ። በመሀል ደግሞ መጣላቸዋለሁ። ቪዮን እንጆ እያደረጋቸው

እንግዲህ ወደን ወንጪ እየደረስ ነው ማለት ነው። በመሀል ደግሞ መሳበልተን ነበረ እና ቪው እንዳለ በጣም የሚያምር ቪው ነው። እንደምትመለከቱት መንገዱ በጣም አሪፍ ነው። ለድምጽ ግን ይቅርታ አድርጉልኝ፣ ጉንፋን ይዞኛል ሰዎች አሉኝ ማለት ነው። አሁን ደግሞ መኪናችንን አቁመን ያው ይህንን ቁልቁለት ከወረደች መውጣት ያቀጣታል ብለን ስላሰብን በእግራችን መውረድ ጀምረናል ማለት ነው። እውነት ለመናገር ቁልቁለቱን ወደ ታች መውረድ በጣም ነው የሚከብደው። እንደምትመለከቱት እያቀያየርኩ ነበር ስወርድ የነበረው፣ አንድ በስተጀርባዬ፣ አንድ ደግሞ በፊት ለፊቴ ካልሆነ ጉልበታችሁ በጣም ነው የሚዝለው፣ በጣም ማለት ነው እና እንግዲህ መውጫችንንም እያሰብነው ነበረ። በወረድን ቁጥር ወይ ስንወጣ እንዴት ነው የምንወጣው? መኪናዋ ሶሪዲ ወታለች። በእርግጥ ደግሞ በፈረስ መውጣት ትችላላችሁ፣ ግን ደግሞ ፈረሶቹ ላይ ድረስ አያወጡላችሁም። ስለዚህ የእግር ጉዞ ግዴታ ይላችኋል ማለት ነው፣ አሪፍ መኪና ታችም ላይም ቁልቁለትም ዳገት መውጣት የሚችል ካልያዛችሁ በስተቀር ሰው እዚህ ጋር ደግሞ በእግረ መንገዳችን መሀል እንግዲህ ይህ ድንጋይ እያመላለሱ ነበረ ለምን አላገዛቸውም ብዬ በጣም ነበር ደስ ያለኝ ይህንን ኤክስፒሪንስ በማድረጌ ባይዘዊ፣ ምክንያቱም እነሱ አንድ ወገን ተካፋይ መሆን ደስ ይላል ከስራቸውም ከምናቸውም ማለት ነው። እና ደግሞ ከዛ በኋላ ለምን ፈረስ አንጋለብም ተብለው እንግዲህ ፈረስ ለመጋለብ ወጣ ማለት ነው። እኔ ፈረስ በጣም እንደምወድ ታውቃላችሁ። ላይክ ለምዶ በጣም ፈረስ አልፈራም፣ ኤክስፒሪንሱ አለኝ ከዚ በፊት ግን ደግሞ ፕሮፌሽናል አይደለውም ልወድቅም ልነሳ ምችላለሁ። ግን ያው ምንም ያስፈራኝ ነገር የለም። ፈረስ በጣም ነው የምወደው። እና ሁለት ፈረስ ነበር የያዝኩት፣ አንድ ቀይ አንድ ደግሞ ትንሽ ነጣ ያለች። ምክንያቱም ቀዩዋ እየደከመች መጣች የሆነ ሰዓት ላይ ና። አሁን እዚህ ጋር በዳር ላይ እንደምትመለከቱት ደግሞ ምጋለበ የነበረው ደግሞ ሌላ ፈረስ ነበረ። ሰው በጣም ነበር የወደድኩት። የፈረስ ግልቢያውም እንደምትመለከቱት ትልቅ ሜዳ ላይ ነው የጋለብ ነው። ከዚህ በፊት ስመጣ አንድ ትንሽ ሌላ ቦታ ነበር የጋለብ ነው። ብዙ ፈረሶች ያሉበት ዳገት ምናምን ነበረ የወጣ ነው አብረን ማለት ነው። እና ይሄ ግን ልሙጥ ያለ ሜዳ ነው፣ እንደፈለጋችሁ መጋለብ ትችላላችሁ። እዚህ ውስጥ ራሱ ሁላችንም ኤክስፒሪንስ ለመጀመሪያም የወሰደ አለ፣ ሌላም ደግሞ ከዚ በፊትም የጋለበ አለ። እኔም ደግሞ ከዚህ በፊትም ጋልብ ያለው ግን ደግሞ ያው ፈረስ ባገኘው ቁጥር ሁሌም ጋለባለው ማለት ነው። ከዛ ላ ከጋለም በኋላ ለምን ትንሽ አናርፍም? ይሄ ውሃ አለ ማለት ይሄ ለወገብ ለቆዳ ለተለያዩ ነገሮች ይጠቅማልና እሱን ለምን አንጠቀም ብለን ከፈረስ ግልቢያ በኋላ ተጠቅመናል ማለት ነው። ውስጡ ድንጋይ ያለ ሰው ለዛ ነው ቀስ ብዬ የተራመድኩ ያለሁት። ምክንያቱም ከዚህ ከቪዲዮ በስተጀርባ ስራመድ እግሬ ጠዋ ስላረገኝ ህመመን ስለቀመስኩት፣ ቪዲዮ ላይ ቀስ እያልኩ ነበረ ስራመድ የነበረው ማለት ነው እና እንግዲህ ጓደኞቻችን ደግሞ ጭቃውን ወይ ደግሞ ውስጡ ያ የሚገኘውን ሰውነታችሁ ላይ የምትቀቡትን አውጥተው እየሰጡን ነበረ። እስከነ ሰውነታችሁ ውሃ ውስጥ ከገባችሁ ያጥበዋሉ። እንዲያውኑ ሰው ላይ ደግሞ ተቀብቼ እንዳለ መሆኑ ትንሽ አቆይቼ ነው መግባት የፈለጉት ልክ እንደ ማስክ ማለት ነው እና እንደምትመለከቱት እንግዲህ ሁላችንም ዘናፈታ እያልን ነበረ። ውሃው በጣም ነበር የሚሞቀው። ባይዘዌይ ኒኬት እንደሚሞቅ አላቅም። ውጪው አሁን አየሩ እየበረደ ነበር የመጣው መጀመሪያ ስንመጣ ትንሽ ይሞቅ ነበረ። ፀሐይም በጣም ነበረ። ከዛ በኋላ ግን ኢቭን እራሱ ዝናብ እስከመጣ ድረስ ደርሶ ነበረ። ግን ውሃ ውስጥ ነው በጣም ነበር የሚሞቀውና። በጣም ደስ የሚናው። ቆዳ በጣም ነው የሚያጠራው። ባይዘዌ የወንጪ ነው። ከጨርሳችሁ በኋላ ደግሞ እዚህ ቦታ መታችሁ መታጠብ አለባችሁ ማለት ነው። እንዳለ የተቀባችሁ እንጭቃ እዚህ ነው የምትታጠቡት። እዚ ጋ ያለው ሐይቅ ቪውን ተመልከቱት ብቻ እንዴት አባቱ እንደሚያምር። እና ሀይቁንም እንግዲህ ቀዝፍ ያለው በጣም ደስ የሚል ኤክስፒሪየንስ ነበረ። እዚህ ከመጣችሁ ሁሉንም ፓኬጅ ተጠቀሙ። እንደነገርኳችሁ የገባ ነው ውሃ፣ ፈረስ፣ ከዛ በኋላ ሀይቅም መቅዘፍን ከፈለጋችሁ ብዙ ነገር ስላለ እሱን ተጠቀሙ። እንጋብዛችኋለሁ ማለት ነው። ይህን ቪው ና ቪዲዮ ኢንጆይ ካረጋችሁ እንግዲህ በኮሜንት ና በላይ ካሳውቁን፣ ቢሳት ያሰናበታቸዋለሁ።